እንደምን አላችሁ እኔ ወንድማችሁ ፍራውን ላይ በዚህ ቻናል ለመንፈሳችሁ ምግብ የሚሆኑ የእግዚአብሔር ቃል አብረን የምንማማርበት ይሆናል ስለዚህ በተሻለ መጠን ተደራሽነቱ እንዲሰፋና ሌሎቹም በዚህ ሊጸኑና እንዲጽናኑ ይሁን ዘንድ እናንተ ላይክ እና ኮመንት እንዲሁም ሰብስክራይብ ማድረጋችሁ ጠቃሚ ስለሚሆን ስለሚያግዘኝ ሳትታከቱ በጌታ ፍቅር ይህን እንድታደርጉ ላሳስባችሁ ወዳለሁ። ተባረኩ። ከዛሬ ጀምሮ ለተከታታይ ለሰላሳ ቀናት የሚቆይ የእግዚአብሔር ቃል አብረን እንከፋፈላለን። ከብሉ ክዳንም ከአዲስ ክዳንም ያሉትን የእግዚአብሔር ቃል እውነቶች፣ ዛሬን የሚገልጹ አኳኖች አብረን እናያቸዋለን። ማለት ዛሬ አብረን የምንመለከተው ስለ ዛሬ ነው። ዛሬ ማለት አሁን ሊሆን የሚገባ ፈጥኖ ሊሆን የሚቻል ነገር ወይ ደግሞ ሰዓታት ውስጥ ወይ ደግሞ በፍጥነት የሚከናወን ነገር ዛሬ አሁን ብለን እንጠራለን። ማለት መጽሐፍ ቅዱስ ውስጥ ዛሬ እንደዚህ ይሆናል፣ ዛሬ እንደዛ ይሆናል፣ ዛሬ እንዲህ ይሆናል፣ ዛሬ የሚባባሉ ብዙ ነገሮች፣ በዛሬ ውስጥ ተጨምቆ ያሉ እውነቶችም አሉ። ጌታ ኢየሱስ ክርስቶስ ዛሬ ከእኔ ጋር በገነት ትሆናለህ ያለውን ጭብት እናያለን። ማለት እግዚአብሔር የዛሬ መምላክ ነው። እግዚአብሔር የትናንትና መምላክ፣ እግዚአብሔር የነገ መምላክ ነው፣ ግን የሚሰራው ዛሬ ነው። አብሮ ሁለት ወንበዴዎች በግራና በቀኝ ተሰቅለው ያሉ፣ አንዱ ግን ዛሬ እንዳይጠፋበት ትናንትናው፣ ጠፍተዋል፣ ትናንትናው ተበላሽተዋል፣ ትናንትናው የፈለገ ያድርጎበታል፣ ትናንትናው በበደሉ ምክንያት ዛሬ ላይ ተቀጥተዋል። ግን አሁን አሁን በምትሆንበት ዛሬ ግን አንድ ነገር ተረዳ በመንግስት አስበኛል ዛሬ አስበኛል። የማያልፍበት ቀን ላይ ሆኖ ለነገ የማይሆን ቀን ላይ ሆኖ ዛሬን አይቶ ዛሬውን በዛሬ የዘላለሙን ነገር ለመወሰን ወደ ማስተዋል መጣ። ኢየሱስ ክርስቶስን በአምላክነቱ አወቀ፣ በንጉሥነቱ አወቀ። የሚገርማችሁ ኢየሱስም በጣም የሚደንቅ አምላክ ነው። ቆይ አሁን በጣም እየታጣርኩ ነው፣ አሁን ነፍሴን ልሰጠው ነው፣ እና ቆይ ትንሽ ወይ ደግሞ በትንሣኤው ዕለት ምናምን አላለ። ናው ቱዴ ያለ ኢየሱስ ዛሬ ከኔ ጋር በገነት ትሆናለ አለ። ዛሬ ትንሽ ቆይቶ አላለ። ቆይ ትንሽ ቆይቼ አላለም፣ ወይ ነገ አላለም፣ ወይ ዛሬ ዓመት አለ ወይ በትንሳኤው ዕለት፣ በትንሳኤው ቀን አስባለሁ አላለ። ዛሬ አለ። ዛሬ ከኔ ጋር በገነት ትሆናለ። ወዲያውኑ የዘላለምን ሕይወት ከኢየሱስ ጋር መኖርን አስበኝ በምል ቃል ያገኘ ሰው ትናንትናው ተበላሽቶበት ነበር። የዛሬው ዕለት ራሱ የትናንትና የተበላሽበት ውጤት እየተሰቃየ ነው። ሰውዬ ግን አንድ ነገር አሰበ። ዛሬ አስበ። ይህ ምን ማለት ነው? ዛሬ ለእናንተ ይህንን ቪዲዮ ለምትሰሙ፣ ይህንን ቪዲዮ ለምታዩ ወንድሜ፣ እህቴ ወደ ኢየሱስ ለመምጣት ወደ ክርስቶስ ለመዞር ባለህበት ብቻ በቂ ነው። ያለህበትን ሁኔታ ለማስተካከል እንዳትሞክር። ቆይ ጾሜ፣ ጸልዬ ቆይ፣ በቃ ይህንን ካረግኩ በኋላ ወደሱ እሱ ዞራሉ አትበል። ልትሞት ደርሰሃል። ባለህበት ሁኔታ ውስጥ ሆነ ወደ ኢየሱስ ዞር በል። ኢየሱስ ዞር ልልሃል ዛሬ ከእኔ ጋር ትሆናለህ ይላል። ዛሬ የዘላለም ይሆን ይሰጥሃል። ዛሬ ወደ ኢየሱስ ዞር በል። ወደ ኢየሱስ ፊትን አንሳ። ከሰዎች ከሁኔታ ውስጥ አይደለም። አሁን ካለበት የተበላሸ ነገር እርሳ እየተበላሸ የተጨመላለቀ ነገር ውስጥ ብትሆንም ኢየሱስን ተመልከት። ኢየሱስ አንተ እንኳ በኃጢአትህ ነው እንዲህ የተሰቃይ ያለው አላለም፣ እንደዛ አላለም። ያለህበት ሁኔታ ለኢየሱስ በቂ ነው። ስለዚህ ዞር በለ ኢየሱስ፣ ኢየሱስ ዛሬ የዘላለም ሕይወት ይሰጠሃል። ፈጥነ ወስነ ውጣ አሁን ካለህበት። ዛሬ ያንተናት ዛሬ እቺ ዘላለም ናት። ዛሬ እግዚአብሔር የሚሰራበት ዘላለማዊ ቀን ናት። የመዳን ቀን ዛሬ ነው ይላል መጽሐፍ። ስናገር ኢየሱስ ሆይ አስበኝ ዛሬ በል ኢየሱስ ሆይ አስበኝ፣ ያለሁበት ሁኔታ አስበኝ። በተለያዩ ችግር ውስጥ ሆናችሁ ከሆነ በተለያዩ ህመም ውስጥ ከሆናችሁ ወደ ኢየሱስ ፈጥኖ ነው ዞር ማለት። ዛሬ ያንተ ናት። ዛሬ የእግዚአብሔር ቀን ናት። ዛሬ ይፈልጋል እግዚአብሔር። ያለህበት ሁኔታ በቂ ነው ለሱ። ወደሱ ዞር በል። መልካም ቀን ይሁንላችሁ ዛሬ ከተመቻችሁ ለሌሎቻችሁም ዛሬያቸውን እንዲያስተካክሉ ይህንን መልእክት ማጋራት እንዳትረሱ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።